በሰይጣን ላይ ኢየሱስ አቅም የለውም ብለ ካለመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው። የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም ግንቦታ አንድን ስናስብ አምላክ ሳይሆነባት የትህትና መቤት እጅግ በጣም የምንወዳት የአምላክናት ቅድስት ድንግል ማርያም የተወለደችበት ነው። እንግዲህ ቅድስት ድንግል ማርያምን ከልጇ ንነጥላትም ልንነጥላትም አንችልም። በእርሷ ሰው ሆኖ የእርሷን ጸጋ እንድናስብ ያደረገ ልጇ ክርስቶስ ነውና፣ ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሴጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን